በወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ብላችን ይባርክ። አንተ አለት ነህ፣ ባንተ አለትነት ቤተክርስቲያኔን አንጻታለሁ። አንተ ፓፕ ወዲበዛቲ ፓፕ አሐንጻ ለቤተክርስቲያኔ ዋና ቅጽ ሲሆን እንጂ ይሄ ይሉዋ ጌታ በቂሳሪያ ቅዱስ ጴጥሮስን ቅዱስ ጴጥሮስ ጌታ አንተ ማን ትለኛለህ? ብሎ ጌታ ሲጠይቀው አንተ የሕያው እግዚአብሔር ልጅ ኢየሱስ ወልድ ነህ ወልድ እግዚአብሔር ነ አብ ወልድ መንፈስ ቅዱስ ከተባለ ከስላሴ አንዱ ወልድ ነህ ሲለው ቅዱስ ጴጥሮስን ጌታ አንተ ብፁዕ ነህ አንተ አለትነት ቤተ ክርስቲያኔን አነጻታለሁ። ቤተ ክርስቲያንን የሲኦልና የጋድም ደጆች ሊነቅሏት ያጠፏት አይችሉም። ማቴዎስ 1616 ነው። እና እንግዲህ ቤተ ክርስቲያን ስለ ግንባታ የተነገረ አይደለም። ይሄ በአንተ አለትነት ማለት በካህኑ ማስተማር፣ ማጥመቅ፣ ማቁረብ አንድ ህፃን ሲጠመቅ ትልቅ ካቴድራል ተገነባ ማለት ነው። ማለት ያነጋገር እና ቤተ ክርስቲያን የሲኦል ደጆች ሊያቆሟት አይችሉም የሚባለው የቱን ያህል ነገረኞች፣ ውሸተኞች፣ ፖለቲከኞች በቤተ ክርስቲያን ላይ ሰላሳ ቢጥሩ ቤተ ክርስቲያንን ሊያቆሟት ሊያፈርሷት አይችሉም ተብሎ ተጽፏል። ሜመናን የቆመ ነው የተዘጋ ነው። ይህ ፋይል እዚህ ላይ ተዘግቷል። ቤተ ክርስቲያን ሲጨርስ እንጂ ቤተክርስቲያን ለዘላለሙ ትኖራለች። ኦርቶዶክስ ቤተክርስቲያን ለዘላለሙ ትኖራለች። እና በዚህ መሰረት እንግዲህ ቤተክርስቲያንን በማድነጽ የቀደሙ የኢትዮጵያ ነገስታት ከአብርሃ ወአጽብሃ ዘመን ጀምሮ እስከ ቀዳማዊ አጼ ኃይለ ሥላሴ ዘመን የነበሩ የኢትዮጵያ ነገስታት በረከታቸው ይገርብን ምይመናል የኢትዮጵያ ነገስታት የኢትዮጵያ መሳፊች ጀምሮ እስከ አጼ ኃይለ ሥላሴ ዘመን የነበሩ ነገስታት ቤተ ክርስቲያን ያነሱ እታቦት ፊት የቆሙ የሰገዱ ዘመናቸው የተራረቀላቸው ና ኢትዮጵያ ነገሥታት ክብራቸው ዘመናቸው ታሪካቸው ላላቸው ነገስታት የኢትዮጵያ ነገስታት እና በዚህ መሠረት ፊታችሁ ያለውን ታይቶ የማይጠገበውን ቤተክርስቲያን ዳግማዊ እምዬ ይህንን ፊታችሁ የቆመውን ታቦት ይዘው ሂደው እሳቸው በፈረስ እሱ በካህሉ ራስ ብሎ ከአዲስ አበባ ተነሶ የፊታችሁ የቆመ ታቦት ራቃች ፊታቆመ ቆመ ሂደው አደዋ ደርሰው አደዋ ላይ ታሪኩ የምታውቁት ነው። እዚያ ላይ ንጉሠ ነገሥቱ የኢትዮጵያ ሠራዊት በዱላ የፋሺስት ጣልያ በዘንጂ በመርዝጋዝ ሲዋጋ ቅዱስ ጊዮርጊስ በመሃል ገው

መንፈሳዊ በፍትሐ ነገሥት አንቀጽ አንድ ላይ እንዲህ ይላል፣ ቤተ ክርስቲያን ስትታነጽ ምዕመናን ያለ ኤጲስቆጶሱ ፈቃድ አይስሩ፣ ይላል። ኤጲስቆጶሱ ቤተ ክርስቲያኗን እሱ ፕላኗን አይቶ ነው የሚለው። የስት መንፈሳዊ ሰለስቱ ምዕት የደነገጉት ስለ ስርዓተ ቤተ ክርስቲያን እና ኤጲስቆጶሱ የመጀመሪያዋ ቤተክርስቲያን ኢየሩሳሌም ሰማያዊትን የሆነች በገጠሮ የተሰራች ከሰባቱ ሰማያት አንዷ እንደ ኢየሩሳሌም ሰማያዊት ክብ የሆነች ወይም መስቀለኛ የሆነች እንደ ግሸን ግዛራ ኤጲስቆጶሱ ሲፈቅድ ይስ ቤተክርስቲያኗ ከታነፀች በኋላ ይላል ኤጲስቆጶሱ በኖ ዘመን በመርገቧ ውስጥ እንደነበሩ ስምንት ከራሱ ጋር ሆኖ ቤተክርስቲያኗ በሜሮ

ነፍስ ኤጲስቆጶሱ ጳጳሱ የታነጸውን ቤተ ክርስቲያን በሜሮን አክብሮ በወይራ ሳይሆን የክርስትና ጥምቀት ሕጻናት ከቤተ ክርስቲያኖች ክርስትና እንዳይነሱ ከቤተ ክርስቲያኖች ቅዳሴ እንዳይቀደስ እንዲህ የሆነችው ቤተ ክርስቲያን ምስሀት ወምስጋት ወምስስሳኔ ኃጢአት የሚሰራይባት የአጋርት በንጋ የሚባረርባት ትሆናለች ናትላቸዋልና እጅ የቆማችሁባት ቤተ ክርስቲያን ሥርዓቷ ይህ ነው እና ምእመናን እግዚአብሔር ይባርክን። የቅዱስ ጊዮርጊስ አምላክ ይጠብቀን። ጊዮርጊስ ኢትዮጵያችንን ይጠብቅልን። ካርቱም ተወልደ ነበር እኮ አዲስ አበባ። ማን ነው የጠበቀናው? ሚመላ ማን ነው ዘበኛችን? እሱ ጊዮርጊስ ነው። ማን ነው የአዲስ አበባ ወታደር? ጊዮርጊስ ነው። አዲስ አበባችን ጊዮርጊስ ይጠብቅልን። ይህ ቤተክርስቲያን የአዲስ አበባ ነው። እስከ ሱዳን ጠረፍ ያለውን ኪሎሜትሩን በሙሉ ቅዱስ